አሰላሙ አለይኩም ራህመቱላ በረካቱሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እንዴት ገረማችሁ? ስራ፣ ጤና ሁሉ ሰላም ነው። ከኛ ጋር አልሀምዱሊላህ አለንላችሁ። ያው ከመጥፋታችን በስተቀር እናንተ ጋር ጠፍተናል። ያው እንግዲህ ዛሬ ኔትወርክ በጣም አስቸግሮኛል ስልኬ ማለት ነው። ያው እንደምታውቁት የመዳምን ዋይፋይ ለምዶ በዳታ ሰራለ ከሰው ኮኔክሽን አድርጌ ዋይ አልከፈኩኝ በስተቀር በዳታ ይሰራል ስልኬ እና አስቸግሮኛል ማለት ነው። ለዛ ነው ልምምረው እንግዳ ለ ሀያ ሁሉንም ያስተካክለው ማለት ነው። እንዴት ናችሁ ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላ እና ያው የዱኒያ ነገር ሙሲባ ይጠፋን መላፊያ ያርገን ከሙሲባ ይጠብቀን እንጂ ማለት ነው። እና ቤተሰብ ምድራችሁ መጣችሁ መሰላችሁ። በነገራችን ላይ ብዙ ቪዲዮ አፕሎድ እያደረኩኝ እያስጠፋኝ ነው ማለት ነው በቃ ሶስት ቀን አድሮ እንትን መጨረሻውን አፕሎድ ያላረግ ይላል ማለት ነው። ስልኬ በጣም እያናደደኝ እንግዲህ፣ ካልሆነ ያው እኔ ስላችሁ ብዙም አልጠቀምበትም። ዋይፋይ እንዳልገዛ ብዙ ያኔ ተጠቃሚ አይደለሁም ከዩቱብ እና ያ ነገር ስለሆነ ከሳራ ነው በሚል ችላልኩ ማለት ነው። ነይ ማማ ነይ። እና አስቴ ኢንሻላ ብቻ አንዱ ነገር እንሞክራለን እላችኋለሁ። ተናነቸኋልላ ሁኔ ቪዲዮ መቼ እንደሚደርሳችሁ አላቅም። ያብደው ነው የሚባለው። እና ያው እንግዲህ እንደነገርኳችሁ ዱኒያ ሲባል ሙሲባ አይጠፋም። አላህ ከሙሲባ ይጠብቀን። ያ ረቢ ያ ከሪም እና ዱአ አድርጉልኝ። ወላሂ ነው የምላችሁ አሞኛል ማለት ነው። ያው ባለፈው መለካ ነው መሰላችሁ፣ ከሶስት ቀን በፊት ሆስፒታል ነበርኩኝ። ያው እንትን ቪዲዮ መቀረጽ እዛ በጣም የሚያስጠላችሁ ወላሂ ነው የምላችሁ። ዱኒያም ትዝ አይላችሁ ጭራሽ ከምታዩት ነገር አንፃር ማለት ነው። እንዳለ ወላሂ ነው የምላችሁ በቃ የኢትዮጵያ ሕዝብ አምሳ ፐርሰንት በሽተኛ ነው ማለት ትችላላችሁ ማለት ነው። በቃ እንዳለ ሐኪም ቤቱ። አረ ብስምላ መንግስትም አጉር ችሏል። ያበት ወላ ነው ምላቸው። እዛ ብቀር ደስ ይለኛል። ግን ምንም ትዛላችሁም ደግሞ እንደ ቪዲዮ ምናምን፣ ያኔ የምታዩት ነገር ዘግናኝ ነው። ያኔ ለሁለት ከፍሎ ነው። ትልቁም ሆስፒታል ታውቁታላችሁ ደሴ ማለት ነው። እዛ መሳሪያ አላችሁ እነሱ እነሱን ታይ መጀመሪያ ብለውኝ እነሱ ጋር ታይ ብለውኝ እዛ ነበር ሄድኩትና እና ሊላ የጽኑ ህሙማን የብቻ ነው የሚያስተናግዱ። እንደገና ደግሞ እንደኛ ቆሞ የሚሄደውን ታማሚ የብቻ ነው የሚያስተናግዱት። ሁሉም ትርምስ የምታዩት ደግሞ ዘግናኝ ነው። በቃና ብቻ ከጤና በላይ ምንም የለም። ቤተሰብ አላህ አፊያ እንድሰጠን ጤና ከሆን ምንም ሰርተን ብንበላ ወላሂ ነው የምላችሁ። ኖርማል ነው። ዋናው አፊ ነው። የሰው ልጅ የማያገኘው ነገር ቢኖር በገንዘብም በሩት በምንም በሩት የማይገኝ ነገር ቢኖር ጤና ነው። እና አላህ ጤናችንን አይሰድብን ማለት ነው እሱ ነው የምላችሁ። አሁን አንድ ካየኋት ያው አልጠናባትም ተብላ እንደ ቁማ ምከርማል። እኔ ከአረብ ሀገር ሄዳ ተመልሳ ነው አሉ። ስታሳዝን እንዴት ያለች ቆንጆ በእኛ እድሜ ትሆናለች። አእምሯ ተነክቶ ማለት ነው። በነገራችን ላይ አደራ ኢማናችሁ አእምሯችሁን ጠብቁ። የሰው ልጅ አእምሮና የመኪና ፍሬን አንዴ የተለቀቀ መመለሻ ያለው የሚባላል እና በጣም ነው ያሳዘነችኝ። እናቷ አላት ይዛት የመጣኝ እና እንደዚህ እስር አርገዋታል። በቃ ስፈልግ ትፈልጋለች፣ ስፈልግ ትጨፍራለች፣ ስፈልግ እናቷን ትሳደባለች። ብቻ በጣም ነው የምታሳዝናችሁ። እናቴቱ እራሳቸው ያሳዝናሉ። እንደገና በእርግጥ ትልቅ ሰው በጣም አረሉ ቢሆንም ግን ያው እናት አላህ አያርገውና እንደው ከሆነም እናቶቻችንን ስንንከባከብ ስናሳክም ደስ ብል ታሞ እናት አሳካሚት እኮ በዛ እድሜ ትንሽ ከባድ ነው። እና በጣም አሳዘነች እናቲቱ። ድክ መብሏት አረታይ ታይ ተላለይ ወደኋላ ስረ ውላታል ምናምን። ኋላ ላይ ግን ምን ሰጥተዋት እንደው እንጃ አንዳንድ የምን ዶክተሮ ካላህ በታይ ነው ነፍስን ይገዛሉና ያው አላህ ሰበብ ሲያረግላችሁ ነው እሱ። ደህና ማሰሪያውን ፈተዋት ምናምን ደህና ናት እና አብያ አካላይ ጣል እናያረጉላት ነበር። አብያው ክፍት ነበር። አብያውን ቆልፋለይ ኋላ ላይ ሳያት ገብታ ሻርቧን በጣም ነው ያሳዘነችኝ። ብዙ ጊዜ አንድ ሁለት ወላይ ነው የምላቸው ስለማቀው ብዙ ቴሽኖችን ችላሁችላሁ መጨረሻ ላይ ካቅም በላይ ሲሆን የሆነ ጠሻ ማለት ነገር አለና፣ በጣም ተጠንቀቁ። እሱን ነው የምላችሁ ማለት ነው። ሌላውን አላህ ይያዝልን። እንግዲህ አስበው የሚመጣ ነገር አይደለም። ሁሉም ያው እንደሰው ሰበብ እናድርስ። ልበላችሁ ብዬሽ ነው እንጂ ማለት ነው። ካላችሁኝ፣ ቆይማ ጎበዝ ውሃ ከፍቼ ነበረእና በርሜል እየሞላ ሞላብኝ

የደም ስር መቆጣት ማለት ነው እና የደም ስሬ ማለት ነው ቅልት ቅልት ቅልት ብሎ እንዲ ስርክርክርክ ያለ ያው የምቆምበት ከመቆም ብዛት ነው። እንዲ የሚመጣው እና ያው እንደዛ ነው ያልኩኝ ይሰማኛል፣ ብዙ ጊዜ ቆም ብዬ ከሰራ አሁን ላይ ራሱ ይሰማኝ ነበርና አሁን ያንን ያን ስላችሁ ውበት ያጠፋል እንጂ ያን ያክል ለመጥፎ ነገር ይሰጣል የሚባል አይደለም። ግን እንዲህ አጠር ያላ ስለብስ ምናምን ደስ አይል። በርግጥ የከፋ አይደለም። በርግጥ ገና ወደ ላይ አልወጣም። ግን በዛው በሰውነቴ ውስጥ ሆኖ በቃ ቀይ ሆኖ ስረክርክርክርክ ነው ያለው። ሲወጣ ደግሞ የምታውቁታላችሁ በጣም ወፋፍራም ነው የሚሆነው። ያኔ ያማልሁላ ይወፍራል ማለት ነው። ይወጣል በጣም የደም ስራች ይወጣና በቃ ቁጥርጥር የማነን ነገር እኔ በአማርኛ ስሙ ምን እንደሁ እንጃ። ታቆታላችሁ ዙሪያ የደም ስራችን ላይ ጋር ነው። እና እንደዛ ነበረኝና ያው ሐኪም ቤት ማታርኩኛ መጥፎ ይሆናል እያላሰብኩም ነበረ እና ይመስለኛል። አሁንም ግን የዛ ኬዝ አይመስለኝም። አሁን ቅርብ ሰዓት እንደ ሁለት ወር ሶስት ወር ይሆናል ካዩዋትና በበጽ ወጣችብኝ ታውቃላችሁ። በጣም ነው የደነገኩት ማለት ነው። በጣም ተከታተልኳት ከዛ በኋላ ከዛሬ ከነገ ይጠፋል ከዛሬ ከነገ ይጠፋል እያልኩኝ። ስከታተለው ቆየሁ ሊጠፋ አልቻለም። እንደውም በጣም ተመከታተል ብዛት ይሁን አላቅም በጣም እያመመኝ እንደ ግራንድ ድግሪ ስለል ለማለት ነው። ንፋስ ካነ ሆነ ንፋስ መጥቷችሁ አጋጣሚ ያሟችሁ አያቅም። እንደዛ አይነት ስሜት የተሰማ ሲመጣ ሄድኩኝ ማለት ነው አልተራ ሳውንድም አነሱኝ። እንደው ላብራቶሪ የምታየው በደም ማለትም ያው እንጃ ወላሂ ለክፉ ክፉ አይሰጥሽም። ያኔ ክፉ ነገር አይደለም አሉኝ። እጢም አይደለም ሌላም አይደለም የስም መሰብሰብ ነው። እንደዛ ነገር አለ። ብቻ ስጋት ላይ ነው፣ ቤተሰብ ስጋት ላይ ነው። እንግዲህ አይነት ነገር ጥሩ አይደለም፣ ይሄ በጥምና መስመታችን ላይ ሲኖር ጥሩ አይደለም እና አላ ሲጠብቅ ነው እኛ ስለፈራ ነው አይሆንም። በእርግጥ ግን በጣም አሰግድኛ ማለት ነው መድኃኒት ምናምን ሰጡኝ እና ደግሞ ለይህ ቫሬኮሱን አዩት በዛው አጋጣሚ ና ለእሱ የሆነ ካልስ ካልስ ነገር ነው። እዚ ሶስት ሺህ ብር ብለውና ከታች አንስታችሁ ጥልቅ እንደታይት ይደረጋል። ስትሄዱ ስትሄዱ ስትንቀሳቀሱ ስቆሙ ምናምን የምታረጉት እና ያንን አዘዙልኝ እና መድኃኒት ላችኋለሁኝ። መድኃኒቱን እየወሰድኩ ነው እና ለመስከረም ስድስት ከሁለት ሰር ምናምን በኋላ ማለት አሁን ሰኔ ገና ነው። ለመስከረም ስድስት ቀጠሮ የያዙልኝ ማለት ነው። እድገት ምናምን ካለው ቆርጠን እናዋጣዋለን ምናምን አሉ እና በትንሽ ቴንሽን አድርጎኛል። አድርጉልኝ። እኔ ደግሞ ትንሽ ነው በቃኝ፣ እፈራለሁ እና እና ሲጠብቅ ነው። ያው ከሞት አይቀርም፣ ኢኒድ ከሞት አይቀርም በስ አላ። ያው እድሜያችን ረዝ የሚያርገው እስከዛው ማለት ነው። ኸይር የሚያሰራን ያረቢ እንደዛ ነው። ዱዓ ነው እላችኋለሁ። እና ዱዓ አድርጉልኝ አል ዓፊያ እንዳደርገኝ ማለት ነው። እና ሁላችሁም አል ዓፊያ አድርጋችሁ ረብ። ከጤና በላይ ምን የለም። አብዛኞቻችን ኑሯችን አልተስተካከለ እንዳልሆን እንዳልሆን ወላሂ፣ ሐኪም ቤት ብትሄዱ ማለት ነው። በነገራችሁ ላይ እኮ ቀልባችሁም ሲደርቅ ሐኪም ቤትና ቀብር ጎሙ ይባላል፣ አይ ጎብኙ ይባላል። ልክ ነው፣ ወላሂ ነው የምላችሁ ዱኒያ ስጥልት በቃ እስከ ዛሬ የሚታያችሁ ጎደሏችሁ ሁሉ ጥፍት ነው የሚለው ያንን ስታዩ ራሳችሁ ስትያዙ፣ እንደዛው ደግሞ ከእናንተ የባሰ በቃ የከፋ ከፋ ነገር ስታ ጤና ብቻ በሰላም እንቅልፍ ተኝቶ ማደር ቀላል ነገር አይደለም። ጤና ብቻ ነው የምትውሉት፣ እና ማስተንተን ጥሩ ነው። ከጤና በላይ ምንም የለም የሰው አው ያቸውእ ወጋያት ያት መጠ እንደዚህ ነው። አስረብሽ ነው የምውለው እና እንደዚያ ነው እላችኋለሁ። ቤተሰብ ዱአ አድርጉልኝ እላችኋለሁ። ተውግን ላይክ አድርጉ፣ የሰብስክራይብ አድርጉ፣ አበረታቱኝ። የምሬን እንውላችሁ አበረታቱኝ፣ ቤተሰብ እላችኋለሁ። እኔ እያበረታታችሁን ያው መጨረሻ የመጀመሪያ ነገር ስጨርስ ነውና